አንተ በተመቻቸ ቤት ደስ በሚል ቤት ዝንጥ ባለ አዳራሽ ትኖራለህ። መልአኩ ቅዱስ ገብርኤል ግን በኩሽና ውስጥ ይሄን ያክል ዓመት ተቀምጧል። ለዛውም ገቢ ሳያንስ ሕዝብ ሳያንስ እጅግ ውድ ቦታ ላይ ያለ ቤተ ክርስቲያን በዚህ መልክ አስር ዓመት ሙሉ አሳልፏል። በምኩራብ ቀን ጌታ ኢየሱስ ክርስቶስ በጅራፍ ገርፈው አወጣቸው ነጋዴዎች ተብሎ በሚነገርበት ዕለት ዛሬም እዛ ቦታ ላይ እንደዚህ ያለው ታሪክ ተደግሟል። የሚገርፍ ቢገኝማ እንደዚህ ያለው አማጽያን የገረፉ ማውጣት እጅግ መልካም ነበር፣ በረከትም ነበር። ቄሊንጦ ቅዱስ ገብርኤል ቤተክርስቲያን ውስጥ አደገኛ የትዕቢት መንፈስ አለ። እዛ ውስጥ ትዕቢቶኞች እንዳላችሁ በጣም እየተረዳን ነው። ምክንያቱም ረዥም ጊዜ የቆየ ሽኩቻል። ለቤተ ክርስቲያንም ለሕዝብም ለአዲስ አበባ ሀገረ ስብከትም ሸክም የሆናችሁ ሰዎች እንዳላችሁ ነው፣ አሁን በተደጋጋሚ እየተሰማ ያለ ሕዝብ እየጮኸ ያለ። አሁንም የማይስተካከል ከሆነ ነገራችሁ መስመር የማየት ከሆነ ሌላ ደግሞ የተለየ መረጃ እጅግ አሳፋሪ መረጃዎች እጃችን ላይ ገብተዋል። እነሱን ደግሞ ወደ ሚዲያ ለማውጣት እንገደዳለን። መቼ አሁንም እምቢ ብላችሁ የማትስተካከሉና የምትቀጥሉ ከሆነ እጅግ የሚያስቀይም መረጃ እጃችን ላይ ገብቷል። እሱ እናወጣለን ማለት ነው። ዛሬ በቂሊንጦ ገብርኤል ምንድነው የተፈጠረው? ምንድነው የታየው? እስኪ የሊቁን ንግግር ሰምተን ወደዛ ንግባ። ወደ ቤተ መቅደስ በገባ ጊዜ ምን ሲያደርጉ አገኛቸው ነው የሚለው። የንግድ ቦታ አድርገውት አገኛቸው ይላል። በቤተ መቅደስ ሶስት ነገሮች ሲሸጡ አግኝተዋል፤ ርግቦች፣ በጎች እና በሬዎች። እግዚአብሔር ጊዜው እስኪደርስ ዝም እንደሚል ታውቃላችሁ። ኃጢአተኛን ሰው እስከ ጊዜው ድረስ እንደሚታገሰው እግዚአብሔር ኃጢአተኛ ንጉሥን እስከ ጊዜው ድረስ እንደሚያነግሰው እግዚአብሔር ኃጢአተኛ ካህንን በመቅደስ እንደሚተው። አሁን ለገንዘብ ያልተንበረከካል። አሁን ለሽመት ያልተንበረከካል። አሁን ቋንቋው ነገዱ ጣውት ሆኖ ያለሰገደዋል መቅደስም ውስጥ ይጠየቁ በጣም ግልጥ ብሎ ነው የታየው። እዚያም ሆነን እንደባደባለን፣ እዚያም ሆነን እናመነዝራለን፣ እዚያም ሆነን እንከፋፈላለን። የስጋ ዘመድ የሌለው ቆል ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን በመስዋዕቱን ለማገልገል እንደ ክርስቶስን ለማገልገል ፈጣሪ ነው ሊቁ ቃል ህይወት ሲያሰማል። እንግዲህ ይህ ነው ዛሬ የታየው። የት? በቂሊንጦ ቅዱስ ገብርኤል ቤተክርስቲያን ውስጥ ዛሬ ሽያጭ ንግድ ሲካሄድ አፍዷል። የት ቂሊንቶ ቅዱስ ገብርኤል ቤተክርስቲያን ውስጥ ምን አይነት ንግድ ነው? በዛ ውስጥ የሚገኙ ከአለቃ ጀምሮ እስከታይ ድረስ ማለት በቢሮ ደረጃ የሚያገለግሉ ሰዎች ወይም ደግሞ በእነሱ ምክንያት ዛሬ ጭቅጭቅ ተፈጥሮ ነበር። የህግ አካላት እንኳን እስከሚታዘቡ ድረስ ያለውን ጉዳይ እስኪያርጋጉ ድረስ ነው ጉዳዩ የታየው የተከሰተው። ቂሊንጦ ቅዱስ ገብርኤል ቤተክርስቲያን ውስጥ የምታገለግሉ ወይም ደግሞ የምትሰሩ ነው የምንላቸው ምን ታገለግላላችሁ የምትሰሩ አለቃና ወይም ደግሞ የቢሮ ሰራተኞች እስከ እስከመቼ ነው ለዛ ህዝብ ሸክም ሆናችሁ የምትቀጥሉት? እስከመቼስ ነው ለአዲስ አበባ ሀገር ስብከትም ሸክም ሆናችሁ የምትቀጥሉት? በእናንተ የግል ጥቅም ምክንያት ህዝቡ ተስፋ ቆረጠ፣ ህዝቡ አለቀሰ፣ ህዝቡ እጅግ ተሰቃየ። ይህ ቤተክርስቲያን ከተተከለ አስር ዓመታትን አስቆጥሯል። ነገር ግን ከተተከለበት ጊዜ ጀምሮ ይህ ቤተክርስቲያን አንድም ቀን ሰላም አግኝቶ አያውቅም። ለምን? ይህ እኮ መንፈሳዊ ቤት ነው። ይህ እኮ የእግዚአብሔር ቤት ነው። ይህ እኮ ቅዱስ ቤት ነው። ይሄ እኮ ዓለማዊ ቤት አይደለም። ይህ መልእክቴ፣ ይህ ንግግሬ በዛ ቦታ የሚገኙ ካህናት፣ ዲያቆናት፣ መርጌጦች፣ መዘምራን ሰባኪያንን አይመለከትም። እየተናገርኩ ያለሁት ለቢሮ ሰራተኞች ነው። ዛሬ ምኩራብ ይባላል በቤተክርስቲያናችን ቋንቋ። በዚህ ቀን ደግሞ ጌታ ኢየሱስ ክርስቶስ ሸቃጮችን፣ ነጋዴዎችን በጅራፍ ገርፎ ያወጣበት ቀን ነው። ከየት ነው ያወጣቸው? ከቤተ መቅደሱ ሲነግዱ፣ ሲሸቅጡ የነበሩ ሰዎች። ዛሬም ንግድ፣ ሽያጭ ሲካሄድ አርፍዷል የት ቂሊንጦ ቅዱስ ገብርኤል ቤተክርስቲያን ውስጥ በሚያሳፍር ሁኔታ ህዝቡ ሰላም ለማግኘት እረፍት ለማግኘት ከዓለም ጫጫታ ከዓለም ግርግሮቱ ሰላም ለማግኘት በዛ ቦታ ለማስቀደስ ሲገኝ እዛ ውስጥ የታየው ነገር ግን እጅግ የሚያሳፍር ፖሊሶች የህግ አካላት እዛ ቦታ ላይ ተገኝተው ለማረጋጋት የታዩበት ሁኔታ ነው ያለው ቤተክርስቲያን የሰላም ቦታ ሆና አለች። ቤተክርስቲያን የአለም ምር የአለም አራያ ሆና አለች። ነገር ግን በአንዳንድ ጥቅም ፈላጊዎች ምክንያት የህግ አካላት እንኳን እስከሚያፍሩ ድረስ እዛ ቦታ ላይ እጅግ የሚያስቀይ ነገር ታይቷል። እሱ ምንድን ነው? የጥቅም ግጭት፣ የክፍፍል ግጭት፣ ንብረት አገኘሁ አላገኘሁም፣ ወይ ደግሞ ሌላ የተለያዩ የእርስ በርስ ሽኩቻ በዚህ ምክንያት ህዝቡ እጅግ አፈረ፣ ተሸናቀቀ። እስከመቼ እንደዚህ ያላችሁ ተቀጥላላችሁ? ይህ ቤተክርስቲያን ከተተከለ 10 አመት ነው ብያለሁ። ነገር ግን ተመልከቱት፣ አሁን በምን ላይ እንዳለ ያለበት ቦታ ምን እንደሚመስል አብረን እየው። ተመልከቱት፣ ተመልከቱት። እጅግ ያሳፍረን። አንተ በተመቻቸ ቤት ደስ በሚል ቤት ዝንጥ ባለ አዳራሽ ትኖራለህ። መልአኩ ቅዱስ ገብርኤል ግን በኩሽና ውስጥ ይሄን ያክል ዓመት ተቀምጧል። ለዛውም ገቢ ሳያንስ ህዝብ ሳያንስ እጅግ ውድ ቦታ ላይ ያለ ቤተክርስቲያን በዚህ መልክ አስር ዓመት ሙሉ አሳልፉ። ምናልባትም አንዳንድ ወዳጆች እንደነገሩ ይህንን ቦታ በግል ደረጃ እንኳን እኔ ብቻ የለ ስራው ፍቀዱልኝ የሚል ሰው እንኳን እንደመጣ ሰምቻል። ነገር ግን እዛ ውስጥ ያሉ እንቅፋቶች፣ ለልማት የማይመቹ ነገሮች ስለሚያዩ ሰዎች ይርቃል። ግን እኮ ያ ቦታ ቅዱስ ቦታ ነበር፣ ለዛውም የቅዱስ ገብርኤል የተወዳጁ ታወት ቦታ ነበር። ገንዘብ በዚህ ደረጃ ሰውን ያዋርዳል፣ ሰውን ዝቅ ያደርጋል። የህግ አገራት መጥቶ አንተን እዛ ሲከላከልልህ ወይ ነው ሲያረጋጋልህ፣ ወይም ደግሞ እዛ ውስጥ ግጭት እንዳይፈጠር ፖሊስ ጠርተህ በዛ ሁኔታ በዛ መልክ ህዝብ አፉን አውጥቶ አንደበቱን ከፍቶ በዛ ልክ እስኪናገራችሁ ድረስ ማየት እጅግ ያማል። ምክንያቱም ቅዱስ ቦታ ነው። ቤተ መቅደሱን የንግድ ቦታ አደረጋችሁት። የሽያጭ ቦታ አደረጋችሁት። የጸብ ቦታ አድርጋችሁት የጭቅጭቅ ቦታ አድርጋችሁት? አሁን ይህንን እየተመለከተ ይህንን ያ የህዝበ ክርስቲያን ወደ ሌላ እምነት ባሄድ ምን ይደንካል? ምክንያቱም ቤተ ክርስቲያን ሲመጣ እንዲህ ዓይነት ነገር የሚያይ ከሆነ ይህን ከሚያይ ደግሞ ሌላ ቦታ ቀየር ይልል ልይ ቢልስ አይችልም። ነገር ግን የተዋህዶ ልጆች ብዙዎቹ ጠንካራ ናቸው። እንደዚህ ያለው ፈተና አይበግራቸውም። እንደዚህ ያለው ጠቃቀን ነገር ያሽናቅቃቸው እንደውም እዛው ይጋፈጣሉ። እንደዚህ ያለው ሁኔታ ግን ቤተ ክርስቲያን ውስጥ መታየቱ በጣም ያሳፍራል። አሁን ትልቁ ነገር አሁን የህዝቡ ዋና አላማ ዋና ጉዳይ ቤተ ክርስቲያኑ ይሰራ ነው። በቃ እንደዚህ ያለ ህዝብ አግኝተህ ቤተ ክርስቲያን ንስራ ቤተ ክርስቲያንን እናንስ የሚል የሚል ህዝብ አግኝተህ እንዴት ከህዝብ ጋር አትሆን? እንዴት ከህዝቡ ጋር አብረህ ሰራ እንስራ እየተባርክ እናግዜ እየተባርክ ይህንን የምናገረው ለሚመለከታቸው አካላት ነው ለነማ ቂሊንጦ ቅዱስ ገብርኤል ቤተክርስቲያን ውስጥ የምትሰሩ የአስተዳደር ሰራተኞች ለናንተ ይሄንን የምለው በጣም የሚያሳፍር ሁኔታ ነው የታየው ዛሬ በምኩራብ ቀን ጌታ ኢየሱስ ክርስቶስ በጅራፍ ገርፈው አወጣቸው ነጋዴዎች ተብሎ በሚነገርበት ዕለት ዛሬም እዛ ቦታ ላይ እንደዚህ ያለው ታሪክ ተደግሟል። የሚገርፍ ቢገኝማ እንደዚህ ያለው አማጽያን እየገረፉ ማውጣት እጅግ መልካም ነበር፣ በረከትም ነበር። ግን አሁን ህዝቡ እያለቀሰ የተከዘ ወደ ቤቱ ተመልሷል። ወንጌል በመማር ፈንታ፣ ቤተክርስቲያንን በመማፀን ፈንታ በእናንተ ችግር ምክንያት እያዘነ ወደ ቤቱ ህዝቡ ተመልሷል። ደግሞ በጾም ቀን በሱባኤ ቀን ለመንጋው የማትገደሉ ለመንጋው የማትራሩ ሰዎች አላችሁ። ግን እስከ መቼ እንደዚህ ሆናችሁ ትቀጥላላችሁ? መቼም እግዚአብሔርን መፍራት የሚባለው ነገር ቀርቷል። ቢያንስ እንኳን ህዝቡን ፈሩት። ህሌናችሁን እስኪ አስቡበት ቆማችሁ ለህሊናችሁ እስቲ ስራ ስጡት። ይቅር መባባልን ልመዱ እስቲ፣ መቻቻል ልመዱ እስቲ። እናንተ አገልጋይ አደላችሁ፣ ጥቅም ይሰራላችኋል። ከጥቅም ውጭ ሁን እንጂ በጥቅም የሚጣላው የሚገዳደለው የሚገፋፋው ማን ነው? የዓለም ሰው ነው። በዓለም ውስጥ የሚኖር ሰው ነው። እናንተ ግን ያላችሁት ቤተክርስቲያን ውስጥ ነው። ቤተክርስቲያን ደግሞ የሰላም ቤት ናት፣ የፍቅር ቤት ናት። ግን ቄሊንጦ ቅዱስ ገብርኤል ቤተክርስቲያን ውስጥ አደገኛ የትዕቢት መንፈስ አለ እዛው ትዕቢተኞች እንዳላችሁ በጣም እየተረዳ ነው ምክንያቱም ረዥም ጊዜ የቆየ ሽኩቻ አለ ለቤተ ክርስቲያንም ለህዝም ለአዲስ አበባ ሀገረ ስብከትም ሸክም የሆናችሁ ሰዎች እንዳላችሁ ነው አሁን በተደጋጋሚ እየተሰማ ያለ ህዝም እየጮኸ ያለ አመራሩን ካልቻላችሁ መምራት ካልቻላችሁ ማስተዳደር ካልቻላችሁ መልቀቅም እኮ ይቻላል ምንድን ነው ለስልጣን ያክል ምጭጭ ማለት ነው በሺህ የሚቆጠር በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ህዝብ ከሚከፋባችሁ፣ ከሚያዝንባችሁ፣ ከሚያለቅስባችሁ እናንተ ስራውን ብትወጡ አይሻልም? ወይም ብትቀየሩ አይሻልም? ሌላ የተሻለ የልማት ሰው ይመጣ አይሻልም? እስከ መቼ በዚህ ልክ ህዝቡ እያዘነ እያለቀሰ? ያሳፍራል። ማለት ቃሉ አይመጥንም። ቂሊንጦ ቅዱስ ገብርኤል ቤተክርስቲያን የተፈጠረው ታሪክ በዛ ደረጃ ሁከት መፍጠር በዛ ደረጃ እናንተ ለማረጋጋት የህግ አካላት ሲመጡ እዛ ቦታ ላይ ሰላም ማግኘት ይቻላል። ሰላም ለሁሉም መትረፍ እየቻለ ነገር ግን ሰላምን አባራችሁ ሌላ ህግ አስከባሪ ሰላም እንዲሰጣችሁ የምትፈልጉ ሰዎች ወደ ቀልባችሁ ተመለሱ። እግዚአብሔር ልቦና ይሰጣችሁ። በጣም አፍረናል፣ በጣም ተሸማቀናል። ገና ደግሞ ሌላ ስብሰባ አለ ተብሏል። በዚህ ውጭ ምክንያት ወደፊት ለሚመጡት ቀናት ወይም ሳምንታት እዛ ቦታ ላይ አጠቃላይ ፍልሰባ እንደሚኖር የህግ አካላት እንደሚገኙ ተሰምቷል። ይህን መስዋት በጣም ያሳፍራል። እራስህ ሰላም ማድረግ ይቻልክ፣ መስቀሉን ይዘህ ወንጌሉን እየሰበክ እያስተማርክ መመለስ ስችል፣ ሌላ ጣጣ ውስጥ መግባት ማይጠቅም፣ ለምድራዊ ጠቅማጠቅም መገዛት ምን ማለት ነው? እግዚአብሔር ግን አንድ ቀን ይመለከታል። እግዚአብሔር እንደ ሰው አይፈጥንም፣ ይዘገያል። ያኔ ግን ሁላችንም እንደየስራችን ፍርድ እናገኛለን። ለዛውም በዚህ ታላቅ ጾም ሰዓት፣ በታላቁ ጾም ጊዜ ሁሉም በየቤቱ በየአጥቢያው እያለቀሰ እየተከዘ እየጸለየ ባለበት ሰዓት፣ ነገር ግን ቤተ ክርስቲያን ውስጥ ያላችሁ አንዳንድ ጥቅመኛ ሰዎች በዚህ ደረጃ ቦታውን ማተራመስ ለቃላትን እጅግ ያጥራል እናንተን ለመግለጽ ማለት ነው አስቡበት ቅዱስ ገብርኤል አሁንም ከኩሽና ይወጣል ቅዱስ ገብርኤል ወደ ተሻለ ቤተክርስቲያን ከፍ ይላል መልኩ ቅዱስ ገብርኤል ኩሽና ውስጥ ሆኖ መኖር የለበትም። በዚህ ህዝቡም አቋሙ አንድ ነው አቋሙ አንድ እና አንድ ቤተክርስቲያን ይሰራል ለልማት እየተባለ የሚገባው ገንዘብ የት ነው የሚወድቀው የት ነው አድራሻው እየተባለ ነው? አሁን በጣም ችግር እየመጣ ያለው በዚህ ጉዳይ። እንደዚህ ያለ ድምፅ እዛ ቦታ መስማት በጣም ያሳፍራል። አይጠበቅም ነበር ግን ሆኖ ተገኝቷል። ደግሞ እንደዚህ ያለውን ጉዳይ ማውራት እስከዛሬ ይሄን ጉዳይ ያውቅ የነበረው ምናልባት የቄ ልንጦ አካባቢ ህዝብ ሊሆን ይችላል። ከዚህ በኋላ ግን የዓለም ህዝብ ይስማው ጉዳችሁን፣ የዓለም ህዝብ ይስማውና ይረዳ። እስከመቼ ነው እዛ ቦታ ላይ እንደዚህ መርመጥመጥ? በጸብ በጭቅጭቅ በክርክር ባለመግባባት በጥቅም ህዝብ ምን ይለኛል የሚለው ነገርም ወደ አይምሯቸው አምጡት። ብጥብጥ የምትፈጥሩ ሰዎች አመራር የማስችሉ ሰዎች ተሸማቋል። ህዝ በጣም አቅሷል፣ በጣም ተክዟል። ቤተክርስቲያኑ ይሰራ ነው፣ በቃ ዋናው ታርጌትና አላማ በቃ ከዚህ ውጭ ላ ጉዳይ የለውም። ህዝቡ ህዝቡም የትምህርት ተማሪውም ማይበር ካይናቱም ዋናው አላማ ቤተክርስቲያኑ ይደግ ይሰራ ነው፣ ሌላ ችግር የለም። ግን ደግሞ ቤተ ክርስቲያኑ እንዳያድግ እንዳይሰራ ቅዱስ ገብርኤል ከኩሽና ወጥቶ ወደ ህንፃ እንዳይገባ የምታደርጉ ሰዎች አላችሁ። እናንተ እግዚአብሔርን ልትፈሩ ይገባል። ህሊናችሁንም ልታስቡበት ይገባል። አሁንም የማይስተካከል ከሆነ ነገራችሁ መስመር የማየት ከሆነ ሌላ ደግሞ የተለየ መረጃ፣ እጅግ አሳፋሪ መረጃዎች እጃችን ላይ ገብተዋል። እነሱን ደግሞ ወደ ሚዲያ ለማውጣት እንገደዳለን። መቼ አሁንም እምቢ ብላችሁ የማትስተካከሉና የምትቀጥሉ ከሆነ እጅግ የሚያስቀይም መረጃ እጃችን ላይ ገብቷል። እሱ እናወጣለን ማለት ነው።